የእውነት የእውነት ግን ቴዲ ራያ ሞተ። የእውነት ሞቷል። ኧረ የእውነት አንዳንዴ ማለት እውነት መሆኑን እያወቅን ራሱ እውነት ነው ተብሎ ራሱ የሆነ ማመን የሚያቀጥ ነገር አለ አይደል? እውነት የማይመስል ነገር በጣም ነው የሚያሳዝነው። መብርሃን ኡፍ፣ ወጣት ወጣቱ። ኧረ በፈጣሪስ! እኔ እራሴ ያመመኝ ራሱ ሳስበው ማለት ነው። በቃ እየተለመደ ሄደ እንደዚህ ሰው እንዲሁ መሞት እንደዚህ ቀላል። ደሞ እኮ ከፈጣሪ ቢሆን እኮ ሞት የማይቀር ነገር ነው፣ ግን አሟሟቱ የሆነ የምሰማቸው ነገሮች እውነት ናቸው። ሰው ገደለው ምናምን የሚባለው ነገር ማለት ነው። በፈጣሪ ስማመን ያቅታል። ራሴ የራሱ ውጥር አርጎኝ ዋለ መብራን። በቃ ሳስብ አለም በቃ ይቺ ናት። በፈጣሪ ስም ሳስበው ሳሰላስለው የእውነት በራሴ ጉዳይ ብዙ እየተጨነኩ ደግሞ ብዙ የሚያስጨንቅ ነገር ኖሮኝ ይሄ ደግሞ ስሰማ በፈጣሪ ስም በቃ ጭራሽ እንጃ። ጭራሽ መኖር ያስጠላል። ብቻ በቃ ይሄው ነው እንዲሁ የሰው በተለይ ደግሞ ወጣት ወጣቱን ወጣት ወጣቱን እንዲሁ በየጊዜው አምላክ ሆይ፣ ረፈጣሪ ሆይ ወይ ጌታ ሆይ ድረስ ስማምኔ ስብር ነው ያልኩት እኔ እንጃ ብቻ ማመን ራሱ ያቅታል። እንዲሁም ደግሞ በቃ ብሬክ ሳበሻዊ ያው ማለት እሱ ለቁት ባላይ ኖሮ ጭራሽም ማይ ደግሞ ስንት ሰው ነው የሚገሉት? ወይ ጉድ እያልኩኝ በጣም ደንግጬ ነበር። የደነገጥኩት በምንድን ነው እንደዚህ ብዙ ጊዜ ሶሻል ሚዲያ ላይ የሚታወቁ ሰዎች ሞቷል ተብሎ ይፖሰታል እና እንዲሁም ያየሁት የነበረው መጀመሪያ ላይ እንደዚሁ ሶሻል ሚዲያ ላይ የምናውቀው አላዛርን ፎቶ ምናምን ተለጥፈው አየሁኝ እና በተደጋጋሚ ገጠመኛ ነን ወይ ደግሞ ገደሉት እንዴ? ብዬ ያው ብዙ ጊዜ እንደምታውቁ ሶሻል ሚዲያ ላይ የሚታወቁ ሰዎች እንደዚህ ሞተዋል ተብሎ ብዙ ሰዎች ይለጥፋሉ። እኔ ቻኔንጃ አሁን ቤተሰብ እንደዚህ ቢያይ ምናምን አሁን እንደዛ ሳይ ብዙ ጊዜ በቃ እንደዛ ነው የመሰለኝ፣ ማለት ነው። በፍጹም እኔ እንጃ በጭራሽ አላመንኩም። አይቼ ግን በቃ ብሬክስ ለቆት ምናምን ሳይ እንደ አመንኩኝ፣ ብቻ መሞቱን እንደ እውነት ነው እንደ ብዬ በቃ ከራሴ ጋር መሟገት ጀመርኩኝ ማለት ነው። እውነት በጣም ራሴ አሁን ውጥር አደረገኝ። ውጥርጥር አልኩኝ ራሴ ማለት ነው። በራሴም ጉዳይ በተለያየ በራሴ በግል ጉዳዮች በቃ ጭንቅላቴ በጣም እንትን ነበር እና ጨራሽ ደግሞ የተሰማ ህይወት ያስጠላል። ወጣት ወጣቱን እንዲው በየጊዜው በጣም ያማል። መብራን ነው እንጃ አንዳንዴ ማለት መሰላችሁ ሞት ከፈጣሪ መጥቶ ወይም ታሞ ሞተ ወይም ደግሞ እንደዚህ ሞተ ሲባል ቢያንስ ያ ይቀላል። ሞት የማይቀር ነገር ነው፣ ግን አሁን ደግሞ በቃ ሰው ገደለው የሚባለው ነገሮች አሉ። መቼም ሰው ዛሬ ታይቶ ነገ ይጠፋል ብዙ የሚወሩ ነገሮች አሉ እና አንዳንድ የሰማኋቸው ነገሮች ሰው ገሎት ነው በሰው እጅ ነው የሞተው ምናምን የሚባሉ ነገሮች በፈጣሪ በነገራችን ላይ ብዙ ተደብቀው የቀሩ እንትኖች አሉ። እንደዚህ እዚህ ሀገር፣ ማለት እዚህ ስደት ሀገር ላይ የሚገደሉ አሉ። በተለይ ሳውዲ አረቢያ ውስጥ፣ በተለይ ሪያድ ውስጥ ማለት ነው። እና እኔም ከዚህም በፊት በጣም ተናግሬዋለሁ። ይህን ሱቅ ውስጥ የተገደለ ልጅ ሁላ ነበረ። ለምንድን ነው ግን እንዴት ሰው ማለት ሰው እንዴት ሰው ይገለዋል? ሰው ሰው የሀገሩ ሰው መቶ በሰው ሀገር ሰው ይገላል። በፈጣሪ ስም የምር እኔ ማለት ዝም ብዬ ሳስበው የለ ጭንቅላቴ ጭንቅንቅ ነው የሚለኝ ጭንቅንቅ። በቃ በጣም እንደዚህ በጣም ካሰብኩት በፈጣሪ ስም ሌላ ውስጥ ነው የምገባው እና እኔ ምንም ምልል አልችልም። የእውነት እንዲሁ እግዚአብሔር አምላክ ይፍረድባቸው እንደዚህ የሚያደርጉ ሰዎች። የሞተውስ እንደሄደ ግን፣ እኔ አሁን ለቤተሰቦቹ ለእናቱ በቃ መርዶ ሲከብድ ግን ሲከብድ ሲከብድ። እውነት የሞተው ሞቷል በቃ አርፏል። ግን የእውነት ቤተሰብ ካለ አሁን እናት ካለች በቃ ማለት እኔ እንጃ ይታየኛል ለራሱ እንትኑ ማለት ነው፣ ስሜቱ በቃ የዘላለም እሳት ነው። በተለይ በሰው እጅ ምናምን እንደዚህ ሲሆን ግን፣ አንዳንዴ ሞት ከፈጣሪ መጥቶ በቃ በእንደዛ አይነት መልክ ሲሆን ቢያንስ መጽናናት እንኳን አለና፣ ምክንያቱም ፈጠረው ወሰደው። አንድ ሰው መሞቱ አይቀርም ትላላችሁና፣ ግን በዚህ ሁኔታ ሲሆን በጣም ያንገበግባል። በሰው ስትነጠቁ በእንደዚህ አይነት ሁኔታ ሲሆን ማለት የሀገሩ ሰው እንግዲህ የራሳችን የሀገራችን ዜጋ መጥቶ በሰው ሀገር ላይ እንዲሁ ምንሳክል ጥላቻ ቢሆን ቢኖር ምንሳክል የፈለገ ጥላቻ ቢኖር የፈለገ እኔ እንጃ እንግዲህ ቴዲ ራያ ብዙ ጊዜ ስደት ላይ ነው የምናቀው። እኔ እንጀ ገና በፊት ነው እንግዲህ ስደት ሲወጣ ማለት ነው። ምንስ አርጎ እንዲሁ ለዚህ ደረጃ የሚያደርስ ነገር በጣም ትሁት ልጅ ነው። እኔ በጣም ነው የምከታተለው። በነገራችን ላይ ከበፊት ጀምሮ ገና ከነ ብሬክስ ጋር አብሮ ሲሰራ ጀምሮ ማለት ነው። እና ግን ለምን አምላክ የሆይ ትዕግስቱን ስጠ እንደው በጣም ነው የሚያሳዝነው በጣም በጣም ልብ ይነካል እውነት በጣም ይሰብራል ግን እንደው መጽናናቱን እግዚአብሔር ያጽናናቸው ነው ምለው ምን ምን ይባላል እኔ ማለት እናቱ እንዴት እንደምትጽናና አላውቅም ግን በቃ እግዚአብሔር ያጽናቸው የእሱንም ነፍስ ነፍሱን በአጸደ ገነት ያኖራ ነፍስ ይማር ከዚህ ሌላ ምን ይባላል ብቻ ማለት ነውና እውነት እንደዚህ የምታደርጉት ሰዎች ግን እግዚአብሔር ይፍረድባችሁ። ለምን ለምን፣ በራሳችሁ ላይ በሰው ያስባችሁት ክፋት ለምን በራሳችሁ ላይ፣ እውነት በራሳችሁ ላይ ምን አለ እግዚአብሔር ለሰው የወረወራችሁትን ጦር በራሳችሁ ላይ ሰክቶ ራሳችሁን ቢገላችሁ። ግን እንጃ አንዳንዴ ለምን ፈጣሪ ዝም ማለል አለሁኝ እና ቻ በጣም ነው፣ በጣም ነው፣ በጣም ነው። ብቻ በጣም ይከብዳል። መብራት ወይ እኔ ተለቅ ብዬ ካሰብኩት ጭንቅላቴ ሌላ ነው። እናቴ እና ብቻ ምንም ማለት አይቻልም። የእውነት በጣም ልብ ይነካል፣ በጣም ያሳዝናል። እንደ የተወራው ሁሉ ሞተ የተባለ ሁሉ ውሸት በሆነ እላለሁኝ። ሳስበውና እንደው ሞት እንደዚህ እንደቀልድ እንደው እንደዚህ እንደቀልድ በሰው ውጅ በጣም ያማል። የእውነት በሰው እኮ ከፈጣሪ ሆኖ እንደዚህ ቤታ ሞተ ወይም እንደዚህ ሲባል ሞት ማይቀር ነገር ነው። የእውነት የሆነ መጽናኛ ያለው ግን ይሄ እኮ በቃ በሰው ውጅ ሆኖ እንዲሁ እንዲሁም በሰው ሀገር ላይ ተከትሎ መቱ። እስከ መግደል ሰው እኮ ይደባደባል፣ ሊጣላል፣ ሊጎራረፋል፣ በቃ ለራሱ ይኖራል አበቃ ማለት ነው። ግን እስከ መግደል እንዲሁ የሰው ልጅ ሕይወት እንደዚህ እስከ መቅጠፍ ድረስ እንዲሁ እንዲሁ እሱን እንኳን ከእሱ ጋር እንኳን የፈለገ ሰው ጸብ ቢኖረው እንዲሁ እንዴት ለቤተሰብ አያስብም? እንዴት ለእናት አይታሰብም? ወይ ጌታ ወይ ድረስ የቤት ጭካኔ ምን ይባላል? እንዲሁም ምን አይነት ልክ አለው? ምን አይነት መስፈርት አለው? አሁን ይሄ ጭካኔ። አቤቱ ጌታዬ ሆይ ፍረድባቸው። አቦ በጣም ያሳዝናል። እውነት እውነት። ውይ ውይ ውይ። በስመ አብ